ለእግር ኳስ ተጫዋችነት የተፈጠረች ነፍስ። ልብ በሉ ድፍን አለም የሚያውራለት ይገልጹበት ቃላት የጠፋለት ልጅ ገና 17 ዓመቱ ነው። መታወቂያና መንጃ ፍቃድ ለማውጣት የማይፈቀድለት ልጅ ነው እንደማለት። የእግር ኳሱ አለም ሰዎች ከምንጊዜም ኮከቦቹ ክርስቲያኖ ሮናልዶና ሊዮነል ሜሲ ጋር ያነጻጸሩታል። እሱም ከማንም ጋር አታወዳድሩኝ ይላል ራሴን መሆን፣ የራሴን ብቃት ማሳየት፣ ትላልቆቹ ያስመዘገቡትን ታሪክ ለመጻፍ ተግቼ መስራት ብቻ ፈልጋሉ ብሏል ላሚን ያማል። ከመሲም ሆነ ከሮናልዶ ጋር ስነጻጸር ስህተት አይሆንም። ምክንያቱም እሱ በዚህ ዕድሜ የሠራው ጫፍ ላይ ያልደረሱ ስለነበሩ ንጽጽሩን 17 ዓመት ላይ አቁመን እንመልከተው። ላሚን በ17 ዓመቱ መቶ ጨዋታዎች ላይ ተሳትፏል። ያውም ተአምር በሠራበት ምሽት ድፍን መቶኛ ጨዋታ 22 ግቦችንና 27 ለግብ የሚሆኑ ኳሶችን አስመዝግቧል። ሊዮኔል መሲ በዚህ ዕድሜ ያደረጋቸው ጨዋታዎች ከላሚን በ91 አንሶ 9 ጊዜ ብቻ ተሳትፏል። ያስቆጠረው ግብ ብቻ አንድ ሲሆን ያቀበለው ኳስ የለም። ክርስቲያኖ ሮናልዶ 18 ዓመት ሳይሞላ ያደረጋቸው ጨዋታዎች ከላሚን በ81 ያነሱ ናቸው። ፖርቹጋላዊው በ19 ጨዋታ አምስት አግብቶ አራት አመቻችቶ አቀብሏል። ላሚን 17ተኛ ዓመት ልደቱን ባከበረ ማግስት ከሀገሩ ስፔን ጋር የአውሮፓ ዋንጫን አሸንፏል። በጀርመኑ ውድድር ያሳየው ድንቅ ብቃትና ድሉ የልደቱ ስጦታ ነበር። መሲም ሆኖ ሮናልዶ ግን በ18 ዓመታቸው ለብሔራዊ ቡድን ጨዋታ ያላደረጉ ተጫዋቾች ናቸው። ይህ ታዳጊ የሰባበራቸው ሪከርዶች የበረከቱ ናቸው። ለባርሴሎና በላሊጋው በትንሽ እድሜ የተጫወተ ገና በ15 ዓመቱ፣ በትንሽ እድሜው የላሊጋው ግብ አስቆጣሪና አቃባይ ነው። በሻምፒዮንስ ሊግ በቋሚ አስተላለፍ የገባ ትንሹ ልጅ ነው። በዚህ መድረክ በጥሎ ማለፍ ሩቡና ግማሽ ፍጻሜ ላይ ግብ ያስቆጠረ ባለ ትንሽ እድሜ ነው። ላሚን በትንሽ እድሜው ለስፔን ብሔራዊ ቡድን የተጫወተና ግብ ያስቆጠረ በአውሮፓ ዋንጫ ላይም ግብ ያስቆጠረ በእድሜ ትንሹ ተጫዋች የሚሉ ክብሮችን ይዟል። እናም ሮናልዶም ሆኖ መሲ በሱ እድሜ ያልሰሩትን ያሳካውን ተጫዋች ከነሱ ጋር ማነጻጸሩ ስህተት አይሆንም። ለልጁ የወደፊት ስኬት መሰናከል እንዳይሆን ከመስጋት ውጪ የወደፊቱን ጊዜው ስደርስ ማየት ነው። መሲና ላሚን ችሎታ ብቻ ሳይሆን የሚያገናኛቸው ብዙ ምክንያት አለ። ሁለቱም በእግር ኳስ ማይጸኑ ላማሲያ የተሰሩ ሁለቱም በግራ እግራቸው ታምር የሚፈጥሩ ሁለቱም ከቀኝ ክንፍ የተነሱ ተጋጣሚን የሚያሸብሩ ናቸው። መሲ የ20 ዓመት ታዳጊ ያለ አንድ ጨቅላ ሕጻን ልጅ ገላ ሲያጥብ የሚያሳይ ፎቶ አለ። ላሚን ነበር። አርጀንቲናዊ የእግር ኳስ ጥበቡን ሁሉ ያወረሰው ያኔ ነው ይባልለታል። ለእግር ኳስ ተጫዋችነት ብቻ የተፈጠረች ህይወት ላሚን ያማል። የኢንተር ሚላኖ አሰልጣኝ ሲሞኒ ኢንዛጊ በ50 ዓመት አንድ ጊዜ የሚፈጠር ተስጦ ብሎታል። አሰልጣኙ ሃንሲ ፍሊክ ቃላቶችን ጨርሻለሁ። ኢንዛጊ እንዳለው ከሆነም ይህ የተከሰተው በባርሳ ብቻ ነው ብለዋል። ክብራትና ክብራን ዩቱብ አድማጮች ለሰዓታት ካሉኝ አጫጭር መረጃዎች ይመስላሉ። ሚኪ ነኝ ከሚኪታ ቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኘው። ሰላም ቆዩልኝ።